እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘውትርም ለዘላለሙ አሜን። ሰሙነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዲያብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበለውን ጸዋው መከራዎቹ የሚታሰቡበት ሳምንት ነው። የሰሞነ ሕማማት ዕለታት የዓመተ ኩነኔ ወይንም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች ክርስቶስ የዋለልንን ውለታ እያሰብን እጅግ የምናዝንበት፣ የምናለቅስበት፣ የምንሰግድበት ከሌሎች ቀናትና ጊዜያት በተለየ መልኩ አምላካችንን የምንማጸንበት ጧት ማታ ደጅ የምንጠናበት የክርስቶስን ተስፋ ትንሣኤ ከመቼውም ጊዜ በላይ በእምነትና በተስፋ የምንጠቀምበት በዓመት አንድ ጊዜ ብቻ የሚገኝ ልዩ ተምሳሌታዊ ምስጢርና አዘክሮት የሚፈጸምበት ሳምንት ነው። በእነዚሁ ሳምንታት ያሉ እያንዳንዳቸው ቀናት ስያሜና ከስያሜም ጋር የተያዘ ምስጢር አላቸው። ለተሰኞ አንጾተ ቤተ መቅደስ መርገመ በለስም ይባላል። ማክሰኞ የጥያቄ ቀንና የትምህርት ቀንም ይባላል። ረቡዕ የምክር ቀን ወይንም መልካም ማያዝ ያለው ቀን፣ የእንባ ቀንም ይባላል። ሐሙስ ጸሎተ ሐሙስ፣ ዕጽበተ ሐሙስ፣ የምስጢር ቀን፣ የሐዲስ ኪዳን ሐሙስ፣ የነጻነት ሐሙስ ይባላል ዕለት አርብ ስቅለት፣ የድህነት ቀን መልካም አርብ ይባላል። ቅዳሜም ቅዳም ስዑር፣ ለምለም ቅዳሜ ወይንም ቅዱስ ቅዳሜ ይባላል። ከነዚህ ሁሉ ግን አርብ የስቅለት ቀን እጅግ ልዩ ናትና የስቅለት ህዳ ደብዳቤያችን በጌታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ካጋንን ታገዛዝ ነፃ የወጣንበት ዕለት ስለሆነ የድነት ቀን ወይንም መልካም አርብ ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱ ታደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ይህንም ማጥፍቷል የሚሉት ነገር ሳይኖር ጌታችንን ለፍርድ ያቀረቡት አይሁድ ጲላጦስ እነርሱ ወደ ተሰበሰቡባት ቦታ ወጥቶ ይህን ሰው ወደ እኔ ያመጣችሁት በምን በደል ነው ሲል ጠየቃቸው። ያን ጊዜ በቂ ምላሽ አላቀረቡም። በግብረ ሕማማት የማይሞት መለኮት ስለኛ የሞትን ጽዋ ተቀብሎ በሰውነቱ ሞተ። ወዮ ለዚህ አንክሮ ይገባል እንደ ተባለ፣ ስለ እኛ በፈቃዱ ይሞት ዘንድ ፈቃዱ ነበርና በአይሁድ ጭካኔ ምክንያት ሞት ተፈረደበት። ይህ የስቅለት ሁለት ሙሉ ምስጢሩን እንዲሁ ሥርዓቱን በግብረ ሕማማቱ በስፋትና በጥልቀት እንደ ሰፈረው ነው። እንዲሁም የስቅለት ቀን የሚከተሉት ነገሮች ተከናውነዋል። በመጀመሪያ ፍኖተ መስቀል ጌታችን አስራ አምስቱን ምዕራፎች መከራ እየተቀበለ የተጓዘበት ነው። ጌታ በጲላጦስ ፊት ከቆመባት ቦታ ጀምሮ እስከ መካነትን ሳየው ድረስ በዕለተ አርብ የሆነውን አስራ አምስት የመከራ መስቀል መንገድ ምዕራፎች ፍኖተ መስቀል አሉ። እነዚህም የጲላጦስ አደባባይ ለፍርድ የቆመበት፣ የተገረፈበት፣ በመጀመሪያ የወደቀበት ቦታ፣ እመቤታችን እያለቀሰች ልጇን ያገኘችበት ቦታ፣ ቅሪናዊው ስምዖን የጌታን መስቀል የተሸከመበት ቦታ፣ ቤሮና እንዲሁም ሰራጲታ በማሐረብ የጌታችን ፊት የጠረገችበት ቦታ፣ የጎለጎታ መቃረቢያና የጌታችንን ስቃይ ሴቶች አይተው ያለቀሱበት ቦታ መስቀሊቱ የወደቀበት፣ ልብሱን የገፈፉበት፣ ጌታችን የተቸነከሩበት፣ የተሰቀለበት ቦታ ቅዱስ ሥጋውን ያወረዱበት ቦታ ቅዱስ ሥጋውን የገነዙበት ቦታ ቅዱስ ሥጋው የተቀበረችበት ቦታ ናቸው። እነዚህም ምዕራፎች የጌታችን መከራውንና የማዳኑን ሥራ እንዲሁ ሲያሳስቡበት ይኖራሉ። ሁለተኛው ሕማማተ መስቀል ጌታችን ዐሥራ ሦስቱን ሕማማተ መስቀል የተቀበለበት ዕለት ነው። ዕለተ አር መድኃኒታችን ኢየሱስ ክርስቶስ ስለ መተላለፋችን የቈሰለበት፣ ስለ በደላችን የደቀቀበት፣ ስለ ኀጢአታችን ሁሉ ራሱን መሥዋዕት ያደረገበት፣ በርሱ ቁስል እኛ ተፈወስንበት፣ በሞቱም የሞትን ሥልጣን የሻረበት ዕለት ነው። የሕይወት ባለቤት የሕያዋን ሁሉ አምላክ በፈቃዱ በሥጋ ሞቶአልና የሞትን ሥልጣን አጠፋልን። ይህ ዕለት ዐሥራ ሶስት ሕማማተ መስቀል የተቀበለበት ዕለት ነው። እኛም እነዚህን እያሰብን የምንሰግድበት የተደረገልንን ቤዛነታችን እያደነቅን ፍቅራችንን አምልኮታችንን የምንገልጥበት ዕለት ነው። የበረቱ ቅዱሳን ሙሉ ሕይወታቸውን ዳራቸውን፣ ደስታቸውን ትተው ዕለት ዕለት የሚያስቡትን መከራ መስቀል፣ ኦርቶዶክሳዊ ቤተ ክርስቲያናችንም በየዕለቱ የምታስበውን የምታዘክረውን መከራ መስቀል፣ እኛ ደካሞች ደግሞ ቢያንስ ለአንድ ሳምንት በልዩ ሁኔታ የምናስብበት ልዩ ወቅት ነው። በዚህ ልዩ ወቅት ስለ በደላችን እያነባን መድኃኒት የሆነልንን የክርስቶስን ዐሥራ ሦስቱን ሕማማተ መስቀል እናስባለን። እነዚህም አስራ ሶስቱ ሕማማተ መስቀል የሚባሉት አሰሮተ ድሪት ወይንም ወደ ኋላ መታሰር፣ በገመድ መሳብ፣ በምድር ላይ መውደቅ፣ በእግር አይሁድ መረገጥ፣ ከምሰሶ ጋር መላተም፣ በጥፊ መመታት፣ ጀርባን በጅራፍ መገረፍ፣ ራስን በዱላ መመታት፣ የሸዋ ክሊል መድፋት፣ መስቀል መሸከም፣ ሳዶር አላዶር ዳናት ሮዳስና አዴራ በተባሉ ችንካሮች መቸንከር፣ በመስቀል ላይ መሰቀል፣ መራራ ሐሞትን መጠጣት ናቸው። በስቅለት ዕለት ለእኛ ሲል እነዚህን ህማማተ መስቀል መቀበሉን እያሰብ የአምልኮ ስግደት እንሰግድለታለን። በመቀጠል ጌታችን በመስቀል ላይ ሆኖ ሰባቱን አጽረሃ መስቀል የተናገረበት ነው። ይህ ዕለት ጌታችን በመስቀል ላይ ሆኖ ሰባቱን የፍቅር ቃላት የተናገረበት ዕለት ነው። እነዚህም ቃላት የራሳቸው ጥልቅ ምስጢር ያላቸው ሲሆን የማዳኑን ሥራ አካል ናቸው። ሰባቱ ቃላት ኤሎሄ ኤሎሄ ኤልማሰበቅታኒ አምላኬ አምላኬ ለምን ተውከኝ። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ። አባቶይ ነፍሴን በእጅ አደራ ሰጣለሁ። አባቶይ የሚያደርጉትን ያውቁምና ይቅርበላቸው። ነኋት፣ እናትህ፣ እነሆ ልጅሽ፣ ተጠማው፣ ተፈጸመ የሚሉት ቃላት ናቸው ለዚህንም ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከስጋው በገዛ ስልጣኑ ለየ። በስቅለት ዕለት እነዚህን በንባባትና በዜማ እያልን እንሰግድለታለን። የስቅለት ታምራት በሰማይና በምድር ሰባት ታምር የተከናወኑበት ነው። ባርብለት በሰማይ ሦስት ታምራት ተከናውነዋል። ለዚህም የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ ናቸው። ሆኖም የሆነው በመስቀል ላይ ያለውን የአምላካችንን እርቃን ላለማየት ነው። ሊቁ አባ ጊዮርጊስ ይህንን ፀሐይ ጸልመ ወወር ደመ ኮነ በከዋክብት ወድቁ ፍጡነ ከመእይራ ዩርቃኑ ለዛልበ ሶሙ ብርሃነ ሲል ገልጾታል። እንደዚሁም በምድር አራት ታምራት ታይተዋል። ለዚህም የቤተ መቅደስ መጋረጃ መቀደድ፣ የአለቶች መሰንጠቅ፣ የመቃብሮች መከፈት፣ የሙታን ባጸደ ሥጋ መነሳት ናቸው። እነዚህ ታምራት በመስቀል ላይ የተሰቀለው ወልደ እግዚአብሔር መሆኑን ለሰው ልጆች ያረጋገጡ ምልክቶች ነበሩ። ለዚህን ታምራት አይተው በጌታችን ያመኑ ነበሩ። ሰቃዮቹም ወገን የሆኑ እሱ እንኳን በትትህናው በታምራቱም ተማር ከዋምነው ምስክሮቹ ሰማዕታት ሆነዋልና። እርቀ ሰላም ሰባቱ ጸበኞች የታረቁበት ዕለት ነው። በዚህ ዕለት ሰባት ጸበኞች ታረቁ፣ ተስማሙ። እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ሥጋ ናቸው። የስቅለት ቀን የገነት በር የተከፈተበት በአንጻሩ ደግሞ ሲኦል የተበረበረበት ነው። በአዳም በደል ምክንያት አምስት ሺ አምስት መቶ ዘመን ተዘግቶ የነበረው ገነት ተከፈተችበት፣ በአንጻሩ ደግሞ ሰልጥነ የነበረች ሲኦል የተበረበረችበት፣ ነፍሳት ከሲኦል ወጥተው ወደ ገነት የገቡበት ነው። የስቅለት ዕለት የገነት መዘጋት ያበቃበት፣ የሲኦል መሰልጠን ያከተመበት ቅዱስ ጳውሎስ ጥልን በመስቀሉ ገደለ ሲል የገለጸው በነዚህ መካከል የነበረውን ጥል ማብቃቱንና ፍጹም ሰላም መስፈኑን ያሳያል። የሰው ልጅ ድህነት፣ የሰው ልጅ ከዲያብሎስ እስራት የተፈታበት ዕለት ነው። የስቅለት አርብ የሰው ልጆች በዘር ኃጢአት ቁራኝነት ሲኖሩ የነበረው የጨለማ ሕይወት ያከተመበት ፍጹም ድህነት ያገኙበት ታላቅ ዕለት ነው። የስቅለት አርብ የሲኦል አበጋዝ ዲያብሎስ በነፋስ አውታር የታሰረበትና ሥልጣኑ የተሻረበት፣ በአንፃሩ ደግሞ ታስሮ የነበረው አዳም የተፈታበትና ወደ ገነት የተመለሰበት ነው። በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈረድበት ወንጀለኛ የነበረው በርባን ተፈታ። ጌታችን በሥጋው ሲሞት ደግሞ አዳምና ልጆቹ በሙሉ ተፈቱ። ቅዱስ አትናቴዎስ በምድር ላይ ኃጢአትን አሳፈረ፣ መርገምንም በመስቀል ላይ ሻረ፣ ሞተ፣ ነፍሱን በሲዮል አጠፋ፣ ፈርሶ በስብሶ መቅረትን በመቃብር አፈራረሰ እንዳለ እንዲሁም ቅዱስ ጴጥሮስ በሥጋ ሞተ፣ መንፈስ በመለኮት ግን ሕያው ነው። እርሱም ደግሞ ሄደ በወይኒም በሲኦልም ለነበሩት ነፍሳት ነፃነትን ሰበከላቸው እንዳለ፣ ጌታችን በሲኦል እስራት የነበሩትን ነፍሳት ነፃ አወጣቸው። የምንጠቀምበት ማየ ገቦ የምንድንበት ሥጋውና ደሙ እንዲሁም የምታማልደንናት የተሰጠበት ነው በዘጠኝ ሰዓት ጌታችን በውሃው ተጠምቀን ደሙንም ተቀብለን የእግዚአብሔር ልጆች እንሆን ዘንድ ከቀኙ ጎኑ ጥሩ ውሃ ትኩስ ደም አፈሰሰ ዕለት አርብ ተጠምቀን ድኅነት የምናገኝበት ውሃ ከጎኑ የፈሰሰበት የዘላለም ሕይወት የምናገኝበት ቅዱስ ሥጋውንና ክቡር ደሙንም ያገኘንበት እለት ነው እንዲሁ በነገ ዕለት ስላለም የሚቆረሰው ስጋዬ የሚፈሰው ደሜ ነው እንዳለ፣ ቤተ ክርስቲያን የተዋጀችው በዚሁ በዕለተ አርብ በፈሰሰ ደሙ ነው። በዚህ ዕለትም አርማችን መስቀል፣ ማይተማችን ደሙ፣ ሕይወታችንም እርሱ ሆኗል። ሥጋውንና ደሙን በመስቀል ላይ አግኝተናልና ከመስቀሉ ሥርም ድንግል ማርያም በዮሐንስ አማካኝነት እናት እንድትሆነን እኛም ልጅ እንድንሆን የተሰቀለበት ቀን ነው። እናቱ እናት እንድትሆነን በይፋ የተቀበልንበት ቀን ነው። እነኋት እናት፣ እነሆ ልጆች ብሎ ሰጠን። ርኅሪት እናት ከመስቀል ስር በዕለተ ዓርብ አግኝተናል። በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሠረት ትንቢቱ ይፈጸም ዘንድ መከራን ተቀበለ። ጲላጦስ በሦስት ሰዓት ይሰቀል ዘንድ እንዲሁም ሲፈርድበትም፣ መስቀሉንም ተሸክሞ በብራይስጥ ጎለጎታ ወደ ተባለው ቀራኒዮ ወደሚባል ቦታ ወጣ። የራስ ቅሉ ስፍራ ቀራኒዮ ጎለጎታ፣ አዳም አጽም የተቀበረበት ቦታ ነው። በዚያም የአዳም መቃብር የሆነች ዋሻም አለች። የመስቀሉንም እንጨት በዚያ በምድር መካከል አይሁዶች ተከሉት። የአዳም አጽም ቀድሞ ከአዳም ትውልዶች ሲተላለፍ ከኖኅ ደርሷልና ኖኅም ወደ መርከብ እንደ ታቦት አስገብቶ በኋላ መልከጼዴቅ ቀብሮታል። ጌታችንም ከአዳም የራስ ቅል በላይም እንዲሁም ሊያድነው መስቀል ተሸክሞ ተንገላታ። አይሁድም የቀራንዮ ዳገት እየገረፉ ወደ ጫፍም አደረሱት። ሁለቱም እንጨቶች አመሳቅለው ዐይኖቹ እያዩ እግሮቹና እጆቹን ቸነከሩ። በዕለተ ዓርብ ቀትር ስድስት ሰዓት ላይም እንዲሁ ተሰቀለ። ጌታችን የተሰቀለበት ሰዓትም ፀሐይ በሰማይ መካከል ወደ ሆነው ጊዜ የጥል መታየት የሚጠፋበት ወደ ሰውም ተረከዝ የሚገባበት ነበር። ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ምድር ጨለመ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምክንያቱም የፈጣሪያቸውን እርቃኑን ይሸፍኑ ዘንድ ነበር። ቀትር በሆነ ጊዜ የፀሐይ ጨለመ ምድርም ሁሉ እስከ ዘጠኝ ሰዓት ድረስ ጨለማ ሆነ ተብሎ እንደተጻፈ በዘጠኝ ሰዓትም በቀኝ የተሰቀለው ወንበዴ ስለ ጌታችን በሰማይ ሶስት፣ በምድር አራት ታምራትን ሲያደርጉ አይቶ በእውነት አምላክ እንደሆና አመነ። አቤቱ በመንግሥት በመጣ ጊዜ አስበኝ ባለው ጊዜ በግራ የተሰቀለው ዳርክስ ግን እስኪ አምላክ ከሆንክ ራስህን አድን ብሎ ዘበተበት። ፈያታዊ ዘየማን ግን እኛስ በደላችን ነው የሰቀለን፣ እርሱ ግን ምንም ሳይበድል ነው እንዴት አምላክ ላይ ክፉ ነገር ትናገራለህ? ብሎ ገሠጸው። ፈያታዊ ዘየማን ጌታችን በጌትነቱ መንበር መንግሥቱ ሆኖ ታየው። እርሱም አይቶ ተዘከረኒ እግዚኦ በውስተ መንግሥትከ ቢለው ጌታችን ዮም ትሄሉ ምስሌየ ውስተ ገነት ብሎ ደመማይተሙን ሰጥቶታል። በኋላም ገነት ሲገባ መልአኳን ተማነ አዳምነ፣ አብርሃምነ ወይንስ ይስሐቅነ እያሉ ጠይቀውታል። መልአኩም ሳያውቅ የጠየቀው ሆኖ አይደለም። እንኳንም በመጨረሻ የጸደቀ ፈያታዊ ዘየማን ቀርቶ በዘላለማዊ የኖረ ጻድቃን ሁሉ ያውቁታል። አብርሃምን፣ አዳምን፣ ይስሐቅን ሳያውቅ ቀርቶ አይደለም። ነገር ግን ሊቃውንት ሲተረጉሙ ነገር ግን ሊቃውንት ሲተረጉሙ አዳምነህ ማለቱ የአዳምን ሥራ እንዲሁ አለህን፣ አብርሃም ነህ ሲሉ ደግሞ የአብርሃም ሥራ አለህን ለማለት ነውና በጌታችን ኢየሱስ ክርስቶስ መስቀል አጠገብም በጌታችን ኢየሱስ ክርስቶስ መስቀል አጠገብ እናቱ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆሞ ነበር እነርሱ ማርያም መግደላዊት የታናሹ ያይቆብና የዮሳ እናት ማርያም የዘብዴዎስም የልጆቹም እናት ሰሎሜ ነበሩ ጌታችን ኢየሱስ ክርስቶስ በመስቀል ላይ የተናገራቸው የአደራ ቃላት አንዱ እመቤታችን ለዮሐንስ መስጠቱ ነው። ለወላጁ ዮሐንስ ከስጦታ ሁሉ ስጦታ የሆነችውን እናቱን እናትትሁም ብሎ ሰጠው ነኋት እናት፣ እነሆ ልጅሽ። በኋላም ወደ ቤቱ ወሰዳት አሥራ አምስት ዓመት ኖራለችና፣ በዚህም የዮሐንስ ቤት በአቢ ዳራ ቤት ትመሰላለች። እመቤታችን የሚያጽናናትን ወዳጁ ዮሐንስን ሰጥቷታል። የመቤታችን ስለ ዮሐንስ መሰጠት ቀድሞ በሙሴ አንጻር ጽላቱ ለሕዝብ ሁሉ እንደ ተሰጠች ሁሉ በዮሐንስ አንጻር የመቤታችን ለሁላችን ምዕመናን ተሰጥታለችና ዘጠኝ ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ አምላኪ አምላኬ ለምን ተውከኝ ብሎ በታላቅ ቃል ተናገረ። በዚያ አንቁሞ የነበሩ አምላኬ አምላኬ ለምን ተውከኝ የሚል ድምፅ የሰሙ ኤልያስን ሁሉ ይጠራል እያሉ አሙት ክህደቱንም ሁሉ ተናገሩ። ያን ጊዜ አንዱ ወታደር ሮጦ ሆምጣጤ የሞላበት እቃም ተቀምጦ ነበርና በሰፍ ግን መልቶ በሂሶጵም አድርጎ በአፉ ውስጥ ጨመረው። በመስቀል ላይም ሳለ ጌታችን ኢየሱስ ክርስቶስ ታላቅ ድምፅን ሁሉ አሰምቶ ተፈጸማለ። ቅዱስ ነፍሱንም ከሥጋው በፈቃዱ ለየ። አይሁድም እሊ ሰዎች እንደ ተሰቀሉ አይደሩ ምክንያቱም ቀጣዩ ቀን ሰንበት ነውና ጭናቸውን ሰብረው ያወርዷቸው ዘንድ ጲላጦስን ጠየቁ። እርሱም ፈቀደላቸው። የሁለቱ ወንበዴዎች ፈያታዊ ዘየማንና ፈያታዊ ዘጸምጋ አብረው አወረዷቸው። ከጌታችን ዘንድ ሲቀርቡ ፈጽሞ ሞቶ አገኙት። በዚያም ጭኑን ሁሉ ሳይሰብሩ እንዲሁ ቀሩ። ሌላ ግን የተመሰለ ምሳሌ ሲያገኝ ነው። የፋሲጋ በግ አጥንቱ ከእርሱ ጋር አትስበሩ የተባለው አሁን ተፈጸመ። ከጭኖቻቸውም እንደዚሁ አንዱ ቀኙ ጎኑን በጦር ወጋው። እንዲሁም ከወታደሮቹ አንዱ የሆነው ለንጊኖስ የጌታችን ጎኑን ቢወጋው ትኩስ ደምና ቀዝቃዛ ውሃ ፈሰሰ። ለንጊኖስ ጥንተ ታሪኩ አንድ አይኑ የጠፋ ሲሆን ጌታችን በተሰቀለበት ጊዜ ጫካ ሰሽቶ ርቆ ነበርና ምክንያቱም ከዚህ ሰው ሞት አልተባበርም በማለት ነው። አመሻሹ ላይ የአይሁድ አለቆች ሲመለሱ ከመንገድ አገኙት። ስለ ምንም ከመሲው ሞት አልተባበርክም አሉት። እርሱም ምንም ምንም አላገኘውበትም አላቸው። ከዚህም በኋላ እንደ ሕጋቸው እንደሚቀጡት ቢነግሩትም እየሮጥ ሄዶ የጌታችንን ጎኑን ሲወጋው ደሙ በፈሰሰ ጊዜ ያን ጊዜ አይኑ በራለት። ከጌታችን ጎን የፈሰሰው ደም እንደ ለቅርጽ ሆኖ በሁለት ወገን ደምና ውሃ ሆነ። ከጌታችንም የፈሰሰው ትኩስ ደም መላእክት በጽዋ ቀድተው በዓለም ሁሉ ላይ ረጩት። ይህ መሰረት ሆኖ ዛሬ ቤተ ክርስቲያናችን የሚታነጸው የጌታችን ደም የነጠበበት ነው። ለዚህም ቅዱስ ጳውሎስ አሁንስ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውም ሁሉ ተጠንቀቁ ብሏል። ከጌታችን ጎን የፈሰሰው ውሃ ደግሞ ምዕመናን የልጅነት ጥምቀትን ስንጠመቅ ውሃውን ካህኑ ሲባርከው ማይገቦ ይሆናል። ቅዳሜ ከቀድሞው በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረ ቅዳሜ ትባላለች። ይህ ቅዳሜ ጌታችን ስጋውን በመቃብር የዋለችበት በመሆኑ እኛም እንደ ሐዋርያት የትንሣኤውን ብርሃን ሳናይ እህል ሁሉ አንቀምስም በማለት በጾም የምናሳልፈው ለዚህ ነው። ቄጤማውንም ምዕመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። የቄጤማው አመጣጥና ምስጢሩ ከአባታችን ኖኅ ታሪክ ጋር የተያያዘ ነው። በጥፋት ውኃ የጠፋችው ወቅት የኖኅ ታማኝ መልእክተኛ ርግብ የውኃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ዛሬም ለሐዲስ ኪዳን ክርስቲያኖች ኀጢአት ጠፋ በክርስቶስ ሞትና ትንሣኤ ነጻነት ተሰብከናል፣ ታወጀ በማለት ካህናቱ ቄጤማ ይዘው ምዕመናንን ሁሉ ያበስሩበታል። በዚችም ቅድስት ቅዳሜ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚችም ዕለት ከስራ ሁሉ ያረፈባት ዕለት ናት። ጌታችን የተቀበረበትም ስፍራ ለተሰቀለበት ቦታ አቅራቢያ ነበር። ዮሴፍ ከኒቆዲሞስ ጋር ሆኖ ጌታችንን እንደ ፍጡር ባዘንና በለቅሶ ሲገንዙት የጌታችን ዓይኖች ተገለጡ። እንደ ፍጡር ተገንዙኝ አላችሁን? በሉ እንዲያላችሁ ገንዙኝ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያውም አላቸው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል።